ሰላም ሰላም እንዴናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤ መጥቻለው። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ። ከበርካታ ምንጮች የተለያዩ መረጃዎችን ይዤ መጥቻለው። አብራችሁን ቆዩ። ማንቸስተር ዩናይትድ ትናንትና እለት በኤዥያን ኦል ስታር አንድ ለምንም በሆነ ውጤት ተሸንፏል። ታዲያ በጨዋታው ሮበን አሞሪም ለበርካታ ወጣቶች እድል የሰጡበት ጨዋታ ነበር። በተለይም ደግሞ እንደዚህ አይነት አጋጣሚዎች ተስፈኛ ታዳጊዎችን ክለቡ እንዲያገኝ ይረዳሉ። ላብነት ያህል እንኳን እንግዲህ እንግሊዛዊው ኮቢ ማይኖ በፕሪሲዝን ወቅት ነበር እንግዲህ ባሳየው ድንቅ ብቃት አማካኝነት ወደ ዋናው ስብስብ ማድረግ የቻለው። ታዲያ በትናንትና ሁለትም እንግዲህ አንድ ተጫዋችን አስመልክቷል። እንግዲህ ማሊያዊ ተስፈኛ ወጣት ሴኮ ኮኔ እጅግ አስገራሚ እንቅስቃሴን ማስመልከት ችሏል። ከብስለትም አንጻር ከቴክኒካል ብቃትም አንጻር እጅግ ድንቅ ነብኖ ነበረ ራሱን ማስመልከት የቻለው ታዲያ ወደ ዋናው ቡድን የማደግ ፖቴንሻል ያለው ተጫዋች እንደሆነም ፍንጭ ሰጥቷል። አሰልጣኙም እንግዲህ ተደጋጋሚ የተጫዋች ሮቴሽን እያደረጉበት ጨዋታ ነበር። እንግዲህ ዋነኛ ምክንያቱም ደግሞ ተጫዋቾች ያላቸውን አቅም ለመመልከት ነው። እንደዚህ አይነት አጋጣሚዎች በተጫዋች ያላቸውን አቅም ለማወቅ ይጠቅማሉ። ጨዋታውን ከማሸነፍ ባሻገር በዋነኝነት ጥቅማቸው የተጫዋቾቹን አቅም ለመመልከትም እንደሆነ በግልጽ ሩበን አሞሪም ተናግሯል። ጨዋታው በኋላ ሩበን አሞሪም እንዲህ ሲል ነበር እየተናገሩት። ጨዋታውን ማሸነፍ አልፈለግም ነበር ለደጋፊዎቻችን መስጠት ያለብን ነገር ግን ነበረ፣ ማሸነፍ ነበረብን። ሆኖም ለወጣት ተጫዋቾች ጥሩ ልምድ ነው። እነርሱ ራሳቸውን ለማሳየት እንደዚህ አይነት ጨዋታ ትልቅ እድል ነው ድል ነው ሲሉ ነው የተናገሩት። ሩበን አሞሪም ስለ ሴኮኮኒ ኮኒ ስለ ማላዊ ተጫዋችም እንደዚህ ሲሉ ተናግረዋል። በቀጣይ ጨዋታዎች በደንብ የጨዋታ ሰዓት ያገኛል እርሱ በዛሬው ጨዋታ ላይ ጥሩ ሰርቷል ሲሉ ነው ሩበን አሞሪም በተጫዋቹ ድንቅ ብቃት እንደተገረሙም ተናግረዋል። ወጣት ተጫዋቾቻችንን እወዳችኋለሁ እነርሱ የሚችሉትን ምክረዋል። በተጨማሪም በደንብ የመጫወት ፍላጎት አላቸው። በዚህ ሰዓት ለእኔ በቂ ነው ሲሉ አሰልጣኝ ሩበን አሞሪም ሙሪም ተናግረዋል። የመርሲሳይዱ ክለብ ኤቨርተን ተጫዋች የሆነው እንግሊዛዊ ወጣት የማት ተከላካይ ጀራርድ ብራንት ዋይት አሁንም ድረስ በማንቸስተር ዩናይትድ ይፈለጋል። ማንቸስተር ዩናይትድ በጀራርድ ብሬንትዋት ላይ ብራንት ዋይት ላይ የረጅም ጊዜ ፍላጎት እንዳለውም ይታወቃል። እንግዲህ ይህ እንግሊዛዊ ተጫዋች በኤቨርተን ቤት እንግዲህ ወሳኝ ተጫዋች እንደሆነ ይታወቃል። በተለይም ደግሞ ባለፈው የዝውውር መስኮት በማንቸስተር ዩናይትድ በእጅጉ ነው የሚፈለገው ተጫዋች ነበር። በተለይም ደግሞ ማቲያስ ዴሊክትን ዩናይትዶች ካስፈረሙ በኋላ በተጫዋቹ ላይ ያላቸው ፍላጎት ቀዝቀዝ ብሎ ነበር። ነገር ግን አሁንም ቢሆን ዩናይትዶች ጄራርድ ብራንዝዌት ለሮበን አሞሪም ታክቲክ በተለይም አስፈላጊ ተጫዋች ነው ብለው ያምናሉ። ታዲያ በክረምቱ የዝውውር መስኮትም እንግዲህ ከተጫዋቾች ሽያጭ በሚገኘው ገንዘብ ይህንን እንግሊዛዊ ተጫዋች ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። ሌላኛው ዜናችን እንግዲህ ማንቸስተር ዩናይትድ የሳውዛምፕተኑን ታዳጊ የተከላካይ መስመር ተጫዋች አሪሊ ጄምስን ለማስፈረም የሚደረገውን ፉክክር እየመራ ይገኛል። የማንቸስተር ዩናይትድ ሰዎች የ16 ዓመቱን ባለተሰጥኦ ተጫዋች በአንድ ሚሊየን ፓውንድ ብቻ እንደሚያገኙት እርግጠኞች መሆናቸውን የተሰማ ሲሆን ይህም ነገር ለቴክኒካል ዳይሬክተር ዊልኮክስ ቀላል ነው ብለው እንደሚያምኑ ተገልጿል። እንግዲህ የዩናይትድ የዝውውር ፖሊሲ እንግዲህ ወጣቶች ላይ እያተኮረ እንደሆነ ይታወቃል። ለአብነት ያህል እንኳን እንግዲህ ከአርሰናል ዩናይትድን የተቀላቀለው አይደን ሄቨንን መመልከት እንችላለን። በጣም በትንሽ ሂሳብ ነበር እንግዲህ ዩናይትድን መቀላቀል የቻለው። ነገር ግን ዩናይትድ ቤት ከገባበት ጊዜ አንስቶ በተሰለፍባቸው ጨዋታዎች ምን ያህል አቅም እንዳለው ማስመልከት ችሏል። ዩናይትዶች ከዚህ በፊት እንግዲህ ብዙ ረብጣ ሚሊዮኖችን እያወጡ ተጫዋቾችን ወደ ኦልትራፎርድ እያመጡ፣ ነገር ግን ውጤታማ መሆን አልቻሉም። አዲሱ የዩናይትድ 25 ፐርሰንት ባለ ድርሻ ሰር ጂም ራትክሊፍም ይህንን ነገር እንደሚደግፉት ነው እየተነገረ የሚገኘው። በማንቸስተር ዩናይትድ እና በእንግሊዛዊ የመሀል ሜዳ ተጫዋች ኮቢ ማይኖ መካከል ኮንትራት በማራዘም ዙሪያ ንግግሮች አሁንም በመካሄድ ላይ መሆናቸው ተገልጿል። እስካሁን ድረስ ምንም አይነት ስምምነት ላይ ያልተደረሰ ሲሆን ኮቢ ማይኖው ኮንትራቱን ለማራዘም ሳምንታዊ ደሞዙ እንደ ብዙሃኖቹ የቡድን አጋሮቹ 180 ሚሊዮን ፓውንድ እንዲሆን ይፈልጋል። ከዚህም በተጨማሪ እንግሊዛዊ ተጫዋች በሩበን አሞሪም ያጫውስ ስርዓት ውስጥ ሁነኛው የእርሱን ቦታ ማወቅ ይፈልጋል። ይህንንም ያለው በእንግሊዝ ብሔራዊ ቡድን ውስጥ ያለውን ቦታ እንዳያሳጣው ስጋት ስላደረበትም እንደሆነ ተገልጿል። እንግሊዛዊው የማንቸስተር ዩናይትድ ተጫዋች የሆነው ማርከስ ራሽፎርድ ደሞዙን በመቀነስ የስፔኑ ክለብ ባርሴሎናን ለመቀላቀል መወሰኑ ታውቋል። እንግዲህ ለባርሴሎና ቅርብ የሆኑ እውቅ ጋዜጠኛ ሶኒ ነው እንግዲህ ይህንን የገለጸው። ታዲያ እንግዲህ ማርከስ ራሽፎርድ ያለምንም ጫና በአጭር ጊዜ ውሰት ውልም ቢሆን የካታሎን ክለብ ባርሴሎናን መቀላቀል እንደሚፈለግ ተመላክቷል። ባርሴሎና ተጫዋቹን የግሉ ለማድረግ ከፍተኛ ፍላጎት ያሳየ ሲሆን፣ አሁን ላይ ለውራት ኢላማቸው ከነበረው ከሊቨርፑሉ ሊውስ ዲያዝ ይልቅ ራሽፎርድን ቀዳሚ ምርጫቸው እንደሆነም ተገልጿል። እንግዲህ የዚህ ተጫዋች መዳረሻ ባርሴሎና ይሆናል ተብሎ ነው የሚጠብቀው። ባርሴሎናዎችም ቢሆን ተጫዋቹን ይፈልጉታል። ተጫዋቹም ቢሆን እንግዲህ ወደ ካታሎኑ ክለብ የማግናት ፍላጎት እንዳለው ይታውቃል። በእርግጠኝነት መናገር የምንችለው ግን የዚህ ተጫዋች መዳረሻ የስፔኖ ክለብ ባርሴሎና የመሆኑ ድሉ እጅግ ሰፊ እንደሆነ ነው። በብዛት ታማኝ የሆኑ ምንጮች እየገለጹት የሚገኙ የምዕራብ ለንደኑ ክለብ የሆነው ቼልሲ ሊያም ዴላፕን ለማስፈረም እጅግ ተቃርበዋል። ማንቸስተር ዩናይትድ በአውሮፓ መድረክ አለመሳተፋቸው ተጽዕኖም እንግዲህ እንዳሳደረባቸው ተጫዋቹ እንግዲህ የአውሮፓ ቻምፒዮንስ ሊግ ተሳትፎ ወዳለው ክለብ የማምራት ፍላጎት እንዳለው ታውቋል። እንግዲህ ዩናይትዶችም ሌላ አማራጮችን እንደሚመለከቱ ነው እየተገለጸ የሚገኘው። ከዚህ በፊትም እንግዲህ ቼልሲዎች በተጫዋቹ ላይ ፍላጎት እንዳላቸው ይታውቃል። ከማንቸስተር ዩናይትድ በተጨማሪ የተጫዋቹ ፈላጊ የሆነው የምዕራብ ለንደኑ ክለብ ቼልሲ እንደሆነ ታውቋል። ታዲያውን የሚወጡ መረጃዎች እንደሚጠቁሙ ከሆነ ቼልሲዎች ተጫዋቹን የማስፈረም እድላቸው ከማንቸስተር ዩናይትድ ይልቅ እንደሰፋ ነው ታማኝ ምንጮች እየገለጹ የሚገኙት። ሌላኛው መረጃችን እንግዲህ በትናንትና ወደ ቼልሲ እንግዲህ የስፔኑ ክለብ የስፔኑ ክለብ ሪያል ቤት አራት ለአንድ በሆነ ውጤት ማሸነፉ ይታወሳል። ታዲያ በትላንትናው ጨዋታ ዕለት። እንግሊዛዊው የማንቸስተር ዩናይትድ ተጫዋች ጄደን ሳንቾ ለቼልሲዎች ሶስተኛውን ጎል ማስቆጠሩ የሚታወቅ ጉዳይ ነው። ታዲያ ኢንዞ ማሬስካ ስለ ጄደን ሳንቾ የወደፊት ቆይታ እንዲህ ሲሉ ነበር የተናገሩት። እኛ ከክለቡና ሳንቾ ጋር ምን እንነጋገር ይሆናል። እኛ አራተኛ ስንጨርስ ሳንቾ ምስጋና ያስፈልጓል፣ እና ዛሬ ስናሸነፍም እንደዛው በሲዝኑ ውስጥ ከፍታና ዝቅታ የሚያጋጥም ነገር ነው። ይህ ጨዋታው አንድ አካል ነው ሲሉ ነው እንግዲህ ኢንዞ ማሪስካ ስለ ጄደን ሳንቾ የተናገሩት። እንግዲህ ጄደን ሳንቾ ምንድን ሲል ነበር የተናገረው? ወደ ማንቸስተር ዩናይትድ መመረስን አልፈለግም 25 ሚሊዮን ፓውንዱን ከፈለዋቸው ሲል ነው ጄደን ሳንቾ ለቼልሲ አመራሮች የተናገረው። ታዲያ በተጫዋቹ በቼልሲ ቤት የመቀየት ፍላጎትም እንዳለው አሳውቋል። የጣሊያኑ ክለብ ጁቬንቱስ ከራስመስ ሆይሉንድ ወኪሎች ጋር የመጀመሪያ ደረጃ ንግግርን አድርጓል። ከዚህ በፊትም እንግዲህ የተጫዋች በጣሊያኑ ክለብ ጁቬንቱስ እንደሚፈለግ ይታወቃል። ተጫዋቹ እንደሚታወቀው የሮበን አሞሪም እቅድ እንዳልሆነ ከዚህ በፊትም እንግዲህ አሳውቂያችሁ ነበረ እና የጣሊያኑ ክለብ ጁቬንቱስ እና ሌላኛው የጣሊያኑ ክለብ ኢንተር ሚላን በተጫዋቹ ላይ ፍላጎት እንዳላቸው የሚታወቅ ጉዳይ ነው። እንግዲህ በመጪዎቹ ቀናትም የመጀመሪያ ኦፈራቸውን ወይም የመጀመሪያ ጥያቄያቸውን ለዴንማርካዊ ተጫዋች ያቀርቡለታል ተብሎ ነው የሚጠበቀው። በመጨረሻም እንግዲህ የብሪያን ምቦሞን ዝውውር በተመለከተ መረጃ ላረሳችሁ እንግዲህ ብሬንትፎርዶች ከየትኛውም ክለብ የሚመጣውን ጥያቄ ለመቀበል ዝግጁ መሆናቸውን አሳውቋል። የብሬንትፎርድ አሰልጣኝ የሆነው ቶማስ ፍራንክ እንደጠቆሙት ከሆነ በክረምቱ የዝውውር መስኮ ተጫዋቹ ክለቡን የመልቀቅ እድል እንዳለውም አሳውቋል። ትክክለኛ ዋጋ ከቀረበልን ተጫዋቹን ለመሸኘት ዝግጁ ነን ሲሉ ነው እንግዲህ ቶማስ ፍራንክ የተናገሩት። ይህ ካሜሮናዊ ኢንተርናሽናል በሰላሳ ስምንት ጨዋታዎች ሀያ ጎልን ማስቆጠር ችሏል። ታዲያ ሪፖርቶች እንደሚጠቁሙት ከሆነ ለተጫዋቹ የሚያስፈልገው እስከ ሀምሳ ሚሊዮን ፓውንድ እንደሆነም ታውቋል። ኢቨን ታማኙ እንግዲህ ታማኙ ፋብሪዚዮ ሮማኖ እንደተናገረው ከሆነ ከማቲያስ ኩናሃ ቀጥሎ ሁለተኛ ፈራሚ ሊሆን የሚችልበት እድል ከፍተኛ እንደሆነ ታውቋል። ፋብሪዚዮ በዩቲውብ ገልጹ እንዲህ ሲል ነበር እየተናገረው፣ ማንቸስተር ዩናይትዶች በተለይም በተጫዋቹ እስታት እንደተደመሙ ነው እየተናገረው ማንቸስተር ዩናይትዶች በተጫዋቹ እንዲማረኩ ያደረጋቸው ነገር ተጫዋቹ ፕሪምየር ሊግን መላመዱ ነውና፣ ከሌላ ሊግ የሚመጡ ተጫዋቾች በፕሪሚየር ሊግ ብቃታቸውን ማሳየት ያቅታቸዋልና፣ በፕሪምየር ሊግ ያለው ስታት ዩናይትዶች በተጫዋቹ እንዲማረኩ አድርጓል። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስከ ንገናኝ ድረስ መልካም ሰመኘው።